በስላሴ ስም እናገራለሁ። እሺ፣ አንዳንድ ነጥቦች ወዳጄ ሸሪፍ ያነሳቸውን ፖይንቶች ለመመለስ ሞክራለሁ፣ እግዚአብሔር ፍቃድ። መሐመድ እውነተኛ ነቢይ ለመሆናቸው ያነሳቸው ሀሳቦች ከርዕሳችን ጭራሽ የማይገናኙ ፖይንቶቹን አግኝቻቸዋለሁ። ለምሳሌ አንዳንድ ነጥቦች ላይ እስማኤል ተባርኳል የአብርሃም ልጅ ስለሆነ። የእስማኤል ዘሮች ሙስሊሞች ናቸው። ታዲያ የአብርሃም ልጆች ሙስሊሞች ናቸው። ታዲያ አብርሃም ሙስሊም ነው ወይ ክርስቲያን እስከ ማለት ደርሷል። ጥያቄያችን አብርሃም ሙስሊም ነው ወይ ክርስቲያን ነው አላለም። አብርሃም ሲጀምር ሙስሊም አልነበረም ክርስቲያንም አልነበረም። በእምነት ክርስቲያን ነበረ፣ ነገር ግን አሁንኛ ክርስቲያንና ባለንበት አይነት የክርስቲያን ኖሮ እየኖረ አልነበረም። ክርስቲያን እንደነበረ የዮሐንስ ወንጌል ምዕራፍ 5 ቁጥር ሃምሳ ላይ አብርሃም ቀኔን ሊያይ የፈለገ እንደሚለው ሁሉ ክርስቶስን ሊያይ የተመኛ አባት ነው። አሁን ጥያቄያችን ስለ አብርሃም አልነበረም ይሄም ስለመሐመድ ነቢይነት ነብይነት ምን እንደሚናገር አልገባኝም ሌላው ኢየሱስ በነበረበት ሀገር ራሱ የፍልስጤም ሀገር የሙስሊም ሀገር ሆናለች አሁን እንኳን የሙስሊም ሀገር ሌላ ሀገር ብትሆን አሁን ከመሐመድ ጋር የሚያገናኘው ነገር የለም ስለዚህ አሁንም ለዚህ ሐሳብ አልሰጠም ሌላው እስማኤል ስለተባረከ መሐመድ ነቢይ ነው ይሄ አያስኬድም እስማኤል ተባረከ ማለት መሐመድ ነብይ ነው ማለት ነው እንደዚህ ከሄድን ኤሳውም ስለተባረከ የኤሳው ልጆች ነብይ መነሳት አለባቸው ማለት ነው ወይ ጭራሽ የማያስኬድ ሐሳብ ነው። ይሄ ልክ እስማኤል ብቻ የተባረከ አስመሰል ነው። ሌላው ተባረከ ማለትና ነብይ ይወጣበታል ማለት ሌላ ነው። ቃል ኪዳን ነው ነብይነት ቃል ኪዳን ነው መባረክ ግን፣ እስማኤል ሀያል እንደሚሆን፣ የበረሃ ሰው እንደሚሆን፣ ብዙ ሕዝብ እንደሚሆን ነው እንጂ የተባረከው ነብይ ካንተ ይወጣል የሚል ቃል የለም። ካለ ቢያሳይን ጥሩ ነበር። ምንም ማስረጃ አላቀረበልን። ሌላው ያላስተዋለው ነገር ምንድነው እንደ እግዚአብሔር ዓለማ ቢሆን ኦሪት ዘፍጥረት ምራፍ 17 በቁጥር 21 ላይ ሲነበብ ስለ እስማኤልም ሰምቻለሁ፣ እነሆ እባርከዋለሁ፣ ፍሬም አደርገዋለሁ፣ እጅግ አበዛዋለሁ፣ አስራ ሁለት አለቆች ወልዳል፣ ታላቅ ህዝብም እንዲሆን አደርገዋለሁ ብሎ እግዚአብሔር ቃል ኪዳን ገባለት ለማለት ለአብርሃም እስማኤል ልጅህን እባርከዋለሁ አለ። አሁን ከዚህ በኋላ ወደ ይስሐቅ ሲመጣ ግን እባርከዋለሁ አይደለም የሚለው፣ ቃል ኪዳኔን ግን፣ ግን የሚለው ቃል ይታሰብበት። ቃል ኪዳኔ ግን በሚመጣው ዓለም በዚሁ ጊዜ ሳራ ከምትወልደው ከይዛ ጋር አቆማለሁ አለው ነው የሚለው። ስለዚህ ቃል ኪዳን ከእስማኤል ጋር የለውም። እግዚአብሔር እግዚአብሔር እስማኤልን በቃል ኪዳን አያቆም፣ ፍጹም አያቆም። ቃል ኪዳኑ ከያዕቆብ ጋር ብቻ ነው። የያዕቆብ ዘር ላይ ነቢያት ይወጣሉ፣ መጨረሻው የነቢያት ጌታ የክርስቶስ ሰሆነ የሚመጣበት እንደሆነ ይናገራል። ይሄ ነገር ግን አልነገረንም ሸሪፍ። ሌላው ኦሪት ዘፍጥረት ምዕራፍ አስራ ሁለት ቁጥር ሁለት ላይ እግዚአብሔር እንደ እግዚአብሔር ሀሳብ ከሆነ እስማኤል ራሱ የአብርሃም ልጅ አይደለም። በቃል ኪዳን መሰረት ነው የምለው፣ በመውለድ ሳይሆን በቃል ኪዳኑ መሰረት ይስሐቅ እንጂ እስማኤል የአብርሃም ልጅ አይደለም። ለምን አልከተባልኩኝ ኦሪት ዘፍጥረት ሀያ ሁለት ሁለት ላይ እንደዚህ ነው የሚለው እግዚአብሔር። እንግዲህ ይስሐቅ የተወለደው እስማኤል 15 ዓመት ከሞላ በኋላ ነው። ታናሽ ነው በዕድሜ ይስሐቅ። እንግዲህ ይስሐቅ ከተወለደ በኋላና ካደገ በኋላ ምንድነው የሚለው እግዚአብሔር? ምን አለው ለአብርሃም? ተመልከቱ እዚህ ጋር የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ተራውጣ አለው። የምትወደውን አንድ ልጅህን። አብርሃም በዚህ ጊዜ ሁለት ልጆች ነበሩ ይስማኤልና ይስሐቅ። ለምንድን ነው ታናሽ ልጁ ይስሐቅን ወይ ደግሞ ይስሐቅን ይዘህ ባላላሉ አንድ ልጅህን ይስሐቅን ለምን አለው? እንደ እግዚአብሔር ሀሳብ አብርሃም አንድ ልጅ ብቻ ነው ያለው። ለጥም ከሕጋዊ ሚስቱ ከሳራ የወለደው ይስሐቅ ብቻ ነው። ከአጋር በስህተት የወለደው ትዕግስትን እግዚአብሔርን ከመጠበቅ ጎድሎ፣ አብርሃም ትዕግስትን ጎድሎ ከአጋር የወለደው እስማኤል ስለሆነ፣ ስለዚህ እግዚአብሔር ቃል ኪዳን ከይሳቅ ከእስማኤል አይደለም። እስማኤልን አያቆም ብቃል ኪዳን። ሌላው ነቢይ ነብይ ለመሆናቸው ማስረጃ ሂጃብ አዘዋል። ሂጃብ ስላዘዙ ነብይ ያደርጋቸዋል የሚል ነገር የለም። በብዙ ሃይማኖቶች ሂጃብ ወይም እንዲሸፈኑ ስለታዘዘ ሰዎች እውነታቸው ወይም ነብያት ናቸው ማለት አይደለም። ይሄ ማስረጃ ሊሆን አይችልም። ሌላው እውነተኛ ለመሆናቸው ማርያምን ከእናታቸው በላይ ከፍ በማድረግ በቁርአን እንኳን አንድ ምዕራፍ ያክል ሰጥቷቸዋል፣ የሚል ነበር። በቁርአን አንድ ምዕራፍ ሱረቱል መሪም 19ኛው ምዕራፍ ስለተሰየመ ማርያምን ከፍ አደረጉ ወይ እውነተኛ ናቸው ማለት አይደለም። ይሄ ማለት እሺ፣ 29ኛው ምዕራፍ ምን እንደሚለው ነው። ሱረቱል አንቢያ ምን ማለት ነው? የሸረሪት ምዕራፍ ማለት ነው። አሁን ሸረሪትን ይወዳሉ ማለት ነው? ሸረሪትን ከፍ ያደርጉታል ማለት ነው? ይሄ አያስኬድም። ሌላው ብዙ ሰፊ ጊዜውን ምንድን በማድረግ ነው የጨረሰው ወንድማችን ሸሪፍ በኦሪዘን ጥረት 18 18 ላይ ያለውን ቃል ለመሐመድ እንደተነገረ ነው አልተነገረም አሁንም መሐመድ በብሉይ ኪዳን ትንቢት ተነግሮላችሁ አይደለም ጥያቄ እውነተኛ ናቸው ወይ ነው በጣም የሚገርማችሁ ነገር እዚህ ጋር መጽሐፍ ቅዱስ አያምንም ሸሪፍ ብሉይ ኪዳን የፈጣሪ ቃል አይደለም ብሎ ያምናል ነገር ግን መጨረሻ ግን ኦሪት ዘፍጥረት ምዕራፍ ስምንት ግን ስለ መሐመድ ይናገራል ለሁይ ይነግረናል ኦሪት ዘፍጥረት ግን አትቀበለው ያዱ ኦሪት ዘፍጥረት እራሱ ነው አብርሃም ልጁ ይስሐቅን ሊሰዋ ሄደ የሚል ቁርአን ግን ይሄን ያገላበጠና አብርሃም ልጁ እስማኤልን ሊሰዋ ሄደ ይለናል ስለዚህ ኦሪጀ ፍጥረትን የማይቀበል ሰው ከኦሪጀ ፍጥረት መሀል አንዲት ጥቅስ ቆርጦ አውጥቶ እች ማል መሐመድች የምትስማማው ማለት በእውነት ኢንኮንሲሰንሲ ወይ ደግሞ ቀጥተኛ አልባነት የሚባል ሕጸጽ ነው። ይሄ ፋላሲ ነው፣ ስተት ነው። ከወንድሞቻቸው መካከል የሚለው ለእስራኤላውያን እንጂ ለእስማኤላውያን አልተነገረም። እዛው ኦሪዘፍ ፍጥረት መራፍ 17 ትንሽ ዝቅ ብለን እናንብበው። ቁጥር 15 ላይ ምን ይላል? ከወንድሞች መካከል የሆነውን በአንተ ላይ ንጉስ ታነግሳለህ ይላል ከወንድሞች መካከል ምን ታነግሳለህ ንጉስ ታነግሳለህ አሁን እንደ ሸሪፍ አባባል ወንድሞች የተባሉ እስማኤላውያን ከሆኑ በእስራኤል ሀገር ላይ እስማኤላዊ ሰው ነግሶ ያውቃል እንዴ አያውቅም ለምን ወንድሞች ማለት እስራኤላውያን ማለት ስለሆነ ኦሪዘላ ግን ምዕራፍ 15 ቁጥር 7 ላይ ኦሪዘላ ግን ምዕራፍ 6 ቁጥር 18 ላይ ኦሪዘላውያን ምዕራፍ 8 ቁጥር 26 ላይ እነዚህ ወንድሞቻቸው ለእስራኤላውያን የሚውልቃል እንጂ በፍጹም ለእስማኤላውያን አይውሉም ሌላው ቃሌን በአፉ አደርጋለሁ ያዘስኩትን ሁሉ አደርግ ይናገራል የሚለው ሁሉም ነቢያት እግዚአብሔር ቃል ቃሉን በአፋቸው አድርጓል። ለምሳሌ ኤርሚያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኖራለሁ አለ ይላል። ስለዚህ ለምን ኤርሚያስ አይሆንም? ይሄ ትንቢት ለምን ኤርሚያስ ሳይ አይሆንም? ለምን ተለይቶ ለመሐመድ ብቻ? በነገራችን ላይ ይህንን ቃል ለመሐመድ ነው ብለው ለመጀመሪያ ጊዜ የተናገሩት አህመድ ዲዳት ናቸው። እና ከዚህ ወደ የሚናገሩት ሌላው እንዳንተ ያለ ነብይ የሚለው ቃል መሐመድ ላይ ይወክላል ብለዋል። ስጀምር እንዳንተ ያለ ወይም እንደ ሙሽ ያለ ነቢይ ምን ማለት ነው ስንል ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ ይመልስልናል። እንደ ሙሽ ያለ ነብይ ማለት ማለት ነው በግብጽ በፈርዖን ወይም እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሽ ያለ ነቢይ ከዚህ ወዲህ በእስራኤል አይነሳ ምልክትና ድንቅን ያደርግ ዘንድ በማለት ይናገራል። ስለዚህ ሁለት መስፈርት ነው ያለው። አንደኛ እግዚአብሔርን ፊት ለፊት ማወቅ አለበት አንድ ሰው አንድ ነቢይ ሁለተኛ ተአላላቅ ተአምራትን ማድረግ አለበት። መሐመድ ተአምራት እንዳላደረጉ ቁርአኑ ነው የሚናገረው። ሐዲሱ ቢናገር እንግዲህ ቁርአኑና ሐዲስ ተጋጭ ነው የምንለው መሐመድ ተአምር እንዳልሰሩ ሱረቱ በቀራ ምራፍ 2 ቁጥር 118 ላይ ሱረቱ በቀራ ምራፍ 2 ቁጥር 145 ላይ እንዲሁ ስድስተኛ ምራፍ ስድስተኛ ሱራ ምራፍ 37 ብዙ መተንተን ይቻላል፣ ተአምር እንዳላደረጉ። ሌላው እንደ ሙሴ ፈጣሪን ፊት ለፊት አይተውታል። በጣም የሚገርመው አሁን ሳህል ቡኻሪ ምራፍ ስድስት መጽሐፍ ስልሳ ሐዲስ ቁጥር ሶስት መቶ ሰባ ስምንት ላይ እንደዚህ ይላል። ዓይሻ አንድ ሰው መጣል ዓይሻ እንዲህ ብለው ጠይቃት፣ ነቢዩ ረሱል ሰለላሁ አለይሂ ወሰለም አለና ጌታቸውን ወይም አላህን አይተውታል ብለው ጠይቃት። የዛን ዓይሻ ምን ብላ የመለሰችው ጥያቄ ጸጉሬን ያቆመዋል ብላ መለሰችለት ይላል። ከዚህ በኋላ አንድ ሰው ይላል አንድ ሰው እነዚህን ነገሮች ተነገረ ውሸታም ነው ነብይ ሰለላሁ ዐለይሂ ወሰለም ወይ ደግሞ ነቢዩ መሐመድ ጌታቸውን አላህን አይተውታል የሚልካል ውሸታም ነው ብለው ዓይሻ ነው የምትለው። ስለዚህ በምንም ተአምር መሐመድ ፈጣሪን አላዩም። ፈጣሪን ካላዩ ደግሞ ሙሴን አይመስሉም እሳቸውን አይወክልም። በጣም የሚገርመው ነገር ግን ይሄ የዘዳግም ምዕራፍ 18 ቁጥር 18 ላይ የእስላም መጻሕፍት እራሱ ለክርስቶስ የተነገረ ቃል እንጂ ለመሐመድ አይደለም ብሎ ይናገራሉ። ማስረጃ ኢብን ኢስሐቅ በሲራት ረሱሉላህ ኢብን ኢስሐቅ ገጽ 258ኛው ላይ ተፍሲር ኢብኑ ከሲር ደግሞ በገጽ 617ኛው የ666ኛው ሱራ ቁጥር 6 ላይ ሲተረጉመው በተውራት ላይ እንዳንተ ያለ ነብይ አይነሳም ያለው ቃል ለኢሳ ነው እንጂ ለመሐመድ አይደለም። ታዲያ ከየት ነው ያመጣው? ኦሪት ዘዳግም ምዕራፍ 18ን ለመሐመድ ይወክላል የሚለው ነገር ከየት መጣ? መልካም እኔ ወደ አነሳኋቸው ነጥብ ልሄድ። አብዛኞቻቸው ታቸው ምን የሚል ቃል እኛ ለአምላካችን ለአብ እንሰግዳለን፣ ብለዋል። ሲጀምር ቁርአን አምላክ አብ አይደለም፤ አብ ማለት አባት ማለት ነው። አላህ ለማንም አባት አይደለም ብለዋል። ስለዚህ እንግዲህ ሙስሊሞች አይቀበሉትም። የማይቀበሉት ነገር እያስተማረ ነው። ሰባ ሁለት ደናግል በሰማይ አለ ከሚለው እናንተ 700 ሴቶች ሰለሞን ነው፣ 700 ሴቶች ያገባው፣ ተሳስቷል ነው የምንለው እኛ። ትክክል ነው አላህ ነው የመጀመሪያው፣ ተሳስቷል። ሁለተኛ ሰለሞን በስህተት 700 ሴቶች በምድር ላይ ነው ያገባው። በእስልምናና መሐመድ ያስተማሩት ግን 72 ሴቶች በሰማይ አሉ፣ ያውም በቀን 100 ጊዜ ወሲብ ይፈጽማል። የሚል አስተምህሮ የትኛው እንደሚከድ የትኛው ለአይምሮ እንትን እንደሚል እንግዲህ ሁላችን እናውቀዋለን። ሌላው ኢስላም አራት ሚስት የፈቀደው ስለመብት ነው ብሏል። እኔ ለምን ኢስላም አራት ሚስት ፈቀደ አይደለም ጥያቄ። አራት ሚስት ከፈቀደ ኢስላም ለምን መሐመድ ዘጠኝ ሚስት አገቡ ነው። ለምን አገቡ ሲባሉ ሲጠየቁ ምንድን ያሉት፣ አይ ለእኔማ ፈቅደውልኛል የሚል መልስ ነው የሰጡት። ይሄ ያስኬድም ነው። ሁለተኛ የዘይነብ የልጃቸውን የጉዲፈቻ ልጃቸውን ሚስት ቀምተዋል ብዬ አምናለሁ። ለዚህ ማስረጃ ሰጥቻለሁ። ለዚህ ምንድን ያለው፣ አይ ልጅ ልጅ ብቻ እንደሚወርስ ለውርስ ነው የሚናገረው ሊለን ፈልጓል። ውርስ ሊከለክሉ ከፈለጉ አይ ዘይድ ካሁን በኋላ ልጅነት በቃ አላወርስ ማለት ይችላሉ። ነገር ግን የዘይድን ሚስት ከወሰዱ በኋላ ግን ለምንድን ነው የዘይድን ሚስት የወሰዱ ተብለው ሲጠየቁ አይ ካሁን በኋላ ዘይድ ልጅ አይደለም በወሰዳትም አላ ፈቀደልኛል የሚል መልስ በመስጠታቸው ይሄ ጥያቄ ምልክት ነው። ሌላው ባሪያቸውን ማስነወራቸው በማለት ተናግሯል ሸሪፍ፣ ወይ ደግሞ ከባሪያቸው መተኛታቸው ትክክል ነው ብሎናል። እንግዲህ ሙስሊሞችም እንደምትመልሱ አላውቅም። በዚህ ደረጃ እስቲ ሁላችሁም ሙስሊሞች የመሐመድን ፈለግ የምትከተሉ ተግኗቸዋል። በዚህ ዘመን አንድ ሰው ሚስቱ ወደ ገበያ ከወጣች ሚስቱ ሌላ ገር ስትሄድ ጠብቆ ከሰራተኛው ጋር አብሮ አንሶላ ቢጋፈፍ ከሠራተኛው ጋር አብሮ ቢተኛ ምን ትላላችሁ? ጥያቄያችን ነው። ፈአርሰላ ኢላ አመቲሂ ማሪያል ቅብጥያ ገረዱ ግብፃዊት ማርያምን አስጠራና አብሮ አተኛ ነው የሚለው ቃሉ። ስለዚህ ገረዱን የሚለውን ከገረድ ጋር መተኛት ትክክል ከሆነ እንግዲህ ለእናንተ ተወዋለሁ። ሌሎች የቀሩት ነገር በሙሉ አልተመለሱም። በገንዘብ ሂዶ ሴቶችን ሙጣ መፈጸም ጊዜያዊ ጋብቻ ወይ እንደ ኮንትራት ማድረግ የፈለጋችሁትን ያክል ሴት ማድረግ ትችላላችሁ የሚለውን ሴት ባሮችን መድፈር በሱነን አቡ ዳውድ ሐዲስ ቁጥር 2150 ሴቶችን መድፈር ሲያዙ መሐመድ። እንግዲህ መልስ አልተሰጠም ለዚህ። ሌላው ፍጹም ከሳይነስ ጋር የሚጋጩ ነገሮች አሉ። ለምሳሌ ምድራችን የተሸከማ የተሸከማት ትልቅ አሳ ነው። ዓሳውን የተሸከመው ደግሞ ትልቅ ኮርማ በሬ ነው። ኮርማውን ደሞ የተሸከመው በድንጋይ ነው። ድንጋይ ደሞ አፈር ላይ አፈሩ አላህ ነው የሚያውቀው የሚል አስተምህሮ፣ ምን ታስባላችሁ? ፀሐይ ወደ ምድር ገብታ ነው የምትጠልቀው የሚለው አስተሳሰብ ከሰይጣን ከሳይንስ ጋር ይጋጫል። ሱራቱ 88ኛው ሱራ ቁጥር 20 ላይ ምድር ዝርግ ናት ይላል። ምድር ዝርግ አይደለችም፣ ከሳይንስ ጋር ይጋጫል። ሕፃን ወንዱ የሚወለደው ወይም ሴቱ የምትወለደው የአባቱ የዘር ፈሳሽ ቀድሞ ስለፈሰሰ ነው የሚለው ፍጹም ከሳይንስ ጋር ይጋጫል። ብዙ ሌላው ስለ ሰይጣን አስተምህሮ እናገራለሁ ብዬ ነበረ። ስለ ሰይጣን አስተምህሮ ምንድን ነው ያስተማሩት ሲጀምር በሳሂል ቡኻሪ ቅጽ 2 ሐዲስ ቁጥር 245 ላይ ሰይጣን ጠዋት ጠዋት በጆሮአችን ይሸናል ብለው አስተምሯል። እኔ ጠይቃለሁ ሁላችንም ሙስሊሞችና ሸይፍ ሰይጣን ይሸናል ወይ? ሲሸና ከሸና ደግሞ በጆሮአቹ ይሸናል ወይ? እኔ በጆሮዬ አይሸናም። ክርስቶስ ከሰይጣን ነፃ አውጥቶኛል። በእናንተ ጆሮ ግን ይሸናል ወይ? ይሸናል ብለው መሐመድ አስተምሯል። ሁለተኛ፣ ሳሂል ቡኻሪ ሐዲስ ቁጥር 516ኛው በመጽሐፍ 54 ላይ ሰይጣን ሌሊት በአፍንጫ ያድራል ብለዋል። በአፍንጫቹ ሴጣን ያደራል ወይ? በኔ ፍንጫ ስለማያደር ማለት ነው። ሶስተኛና የመጨረሻው ሐሳቢ ጧት ጧት አዛን ሲሰማ ሰይጣን የመስጅድን አዛን እንዳይሰማ እየፈሳ ይሄዳል ነው የሚለው ቃሉ ሊትራሊ ሳሒህ ቡሃሪ መጽሐፍ 11 ቁጥር አምስት መቶ ሰማንያ ሁለት ላይ እኔ የምጠይቀው ሰይጣን ፈሳለዎ ይፈሳለዎ የሚል ጥያቄ ስለዚህ እነዚህ በሙሉ ምስሊሙ ጥያቄዎች አልተመለሱም ጠቅለል ስናደርጉም በእውነት የነብይነት ስታንዳርድ የምንለው በመጽሐፍት ላይ ሊያሟሉ እንደማይችሉ አመናለው ይህንን መሰክራለው እውነት መሐመድ የፈጣሪ ነብይ አይደሉም እውነተኛው ነብዩ ነው የመጣው፣ እውነተኛው ጌታ ኢየሱስ ክርስቶስ ነው። ነፍሳችሁን ታድኑ ዘንድ ወደ ክርስቶስ ኢየሱስ እንድትመጡ ጥሪዬን አቀርባለሁ። እግዚአብሔር ሰላም ይብዛላችሁ።